ሁሉም ሚዲያ ምላሱን የማያሾል የለም እንደፈለገ። ዛሬም ሊቃውንተ ቤተ ክርስቲያን የተጠራችሁበት ዓላማ ስለ ሃይማኖታችሁ ተናገሩ። ዝም አትበሉ። የቤተ ክርስቲያን ህልውና የእኛ ህልውና ነው። ክብረዋን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? በዘመናችን እንደምታውቁት ትናንት የነበረች ቤተ ክርስቲያን አሁን የለችም። ይሄ ሀቅ ነው። ክብራን መምህራን፣ በዝክረ ኒቂያ የሊቃውንት ምክክር ላይ የታየው የሊቃውንቱና የጳጳሳቱ ፍጥጫ ሊቃውንቱ ከጳጳሳቱ ጋር በአንድ መድረክ ተሰይመዋል። ዝክረ ኒቂያ ብዙ ፈተናዎችንና ችግሮችን ይፈታል ተብሎ ተስፋ ተጥሎበታል ከሳምንታት በፊት ባስተማሩት ስለመቤታችን ባስተላለፉት የስህተት ትምህርት የተነሳ በብዙ ኦርቶዶክሳውያንና ህዝበ ምዕመናን ርዕሰ ጉዳይ ሆነው ከቆዩ ሰንበትበት ብለዋል ብፁዕ አቡነ ገብርኤል ታዲያ በአሁኑ ሰዓትም የብፁዓን አባቶች የመምህራኑ የመወያያ ርዕስ አጀንዳ ሆነዋል በዚህም መሰረት ሊቀ ሊቃውንት ስምዐ ኮነ መልአክ ለብፁዕ አቡነ ገብርኤል የሰጡት ድንቅ ምላሽና ጥብቅ መልእክት ይዘንላችሁ ቀርበናል። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰለበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንዶትሯችን በያዝንላችሁ መረጃ መሰረት ዝክረ ኒቂያን የተመለከተው በቅድስት ቤተ ክርስቲያናችን ብዙ ተስፋ የተጣለበትን ዝክረ ኒቂያን በተመለከተ ብዙ የምንላችሁ መረጃ ይዘናል። ቻናላችንን ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሐምሌ 9 ቀን 2015 ዓመተ ምህረት ነበር ሲመተ ጵጵስናቸውን ያገኙት ብፁዕ አቡነ ገብርኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን ቅዱስ ሲኖዶስ ምልዓተ ጉባኤ በግንቦት 2015 ዓመተ ምህረት ባደረገው መደበኛ ስብሰባ ባስተላለፈው የኤጲስቆጶሳት ሹመትና ውሳኔ መሰረት ነበር። በእለተ ቅዳሜ ሐምሌ 8 ቀን 2015 ዓ ም የተሿሚ ኤጲስ ቆጶሳትን የአስኬማ ጸሎት ሥነ ሥርዓት አድርጎ እንዲሁም በሐምሌ 9 ቀን 2015 ዓ ምህረት የተሿሚ ኤጲስ ቆጶሳትን ሹመት ያደረገው ታዲያ በዚህም መሰረት በቀድሞ ስማቸው አባ ሳህለ ማርያም ቶላ እየተባሉ የሚጠሩት ብጹህ አቡነ ገብርኤል በ1968 ዓመተ ምህረት ነበር በሰሜን ሸዋ ዞን ሰላሌ አውራጃ በውጫሌ ወረዳ በእንጎሌ ጎርዳሜ ቅዱስ እግዚአብሔር አብ አጥቢያ የተወለዱት። እድሜያቸውም ለትምህርት ሲደርስ በአዳሪ ትምህርት ቤት አንደኛ ደረጃ ትምህርት ቤት ገብተው ትምህርታቸውን ተከታተሉ። እንዲሁም የአብነት ትምህርታቸውን ደግሞ በ1986 ዓመተ ምህረት ለ15 ዓመታት ወደ ደብረ ሊባኖስ ጻድቁ አቡነ ተክለ ሃይማኖት አንድነት ገዳም በማቅናት ትምህርታቸውን እንደተማሩ ይነገርላቸዋል። እንዲሁም ማዕረገ ድቁናን ከብፁዕ አቡነ ባስሌዎስ፣ ምንኩስናን በደብረ ሊባኖስ ጻድቁ አቡነ ተክለ ሃይማኖት አንድነት ገዳም ማዕረገ ምንኩስና ተፈጽሞላቸው አባ ሳህለ ማርያም ቶላ ወይም ገብረ አብ ተብለው ተጠሩ። ቅስናና ቁምስናን ከሰሜን ምዕራብ ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ አገኙ። ታዲያ በቅድስት ቤተ ክርስቲያናችንም ብዙ ዘርፈ ብዙ ተግባራትን ሲፈጽሙ ለማዕረገ ጵጵስና ተመርጠው እንዲሁ ጳጳስ ሆኑ ብፁዕ አቡነ ገብርኤል። ነገር ግን ብፁዕነታቸው የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሆነው ቅድስት ቤተ ክርስቲያንን እያገለገሉ ከቆዩ በኋላ ከሰሞኑ አንድ አዲስ ክስተት በቅድስት ቤተ ክርስቲያን ላይ እንዲፈጠር ምክንያት ሆኑ። ከሳምንታት በፊት ባስተማሩት ስለ መቤታችን ባስተላለፉ ባስተላለፍ የስህተት ትምህርት የተነሳም ከብዙ ህዝበ ምእመናን ዘንድ ግራ የሚያጋባ ነገር እንዲፈጠር እንዲጫር ምክንያት ሆነ። ታዲያ በዚህም መሰረት ብዙ የቅድስት ቤተ ክርስቲያናችን መምህራን እንዲሁም ብፁዓን አባቶች ዝምታቸውን ሰበሩ። ከሊቃውንቱ ጎራም ሊቀሊቃውንት ስምዐ ኮነ መልአክ እንዲህ በማለት ባዘነና በተሰበረ ልብ የብፁዕነታቸውን ድርጊት እንዲህ ሲሉ ተናገሩ። ለብፁዕነታቸውም ጥብቅ የሆነ መልእክታቸውን አስተላለፉ። ብቻህን ማሰብ ስትጀምር፣ በቤተ ክርስቲያን ውስጥ የብቻችን የሆነ ትምህርት የለም። በማህበር እንማራለን፣ በማህበር እንጸለያለን። አንድ ሆነን የተዘጋጀልንን ማእድ ቅዱስ ቁርባን እንቀበላለን። በመጨረሻም የተዘጋጀልንን ተስፋ ሀገር እንቀበላለን። ክርስቶስ ያስተማረው በጉባኤ ነው። ስለዚህም ቤተ ክርስቲያን ምንም ጊዜ ጉባኤያዊት ናት። ጉባኤያዊት ሆና ትቀጥላለች እንጂ ማንም ምንም ቢሆን የራሱን ትምህርት አምጥቶ ሊያስተምር የሚችልበት እድል የለም። የብቻው የሆነ ክርስቶስ ስለሌለው የብቻው የሆነ ትምህርት ሊኖረን አይችልም ብቻህን ማሰብ ከጀመርክ ከጉባኤው የተለየ አስተምሮ ማምጣት ስለማይቀር ወነ አምን ባቲ ቅድስት ቤተ ክርስቲያን እንተ ላይ ለኩሉ ጉባኤ ዘሐዋርያት የሚል የሃይማኖት መግለጫ አስቀድመን እንድናውቅ መደረጉ ለዚሁ ነው በቤተ ክርስቲያን ውስጥም የሚኖር ማንም ቢሆን ቤተ ክርስቲያንን ካስተማረች ትምህርት የወጣ እንደሆነ ማዕረጉ፣ የእውቅና ደረጃው፣ የወጉ፣ የሀብቱ ብዛት ሊያድነው አይችልም። በመጀመሪያ ከቃሉ የሰሙ ሰዎች የተናገርከውን ትምህርት አስበው ከሆነ አትናገረው ተናግረኸውም ከሆነ አትድገመው ብለው ይመክሩታል። ምክራቸውንም ሰምቶ በዚህ ካቆመ ይተውታል። ምክራቸውን አልሰማ ብሎ ከቀጠለ ግን ወደ መምህራን ያደርሱታል። መምህራንንም አልሰማ ካለ ወደ ጉባኤው፣ ወደ ሲኖዶስ ይቀርባል። ሲኖዶሱን ካልሰማ ተወግዞ ይለያል። በዚህም የተነሳ ብጹህ አቡነ ገብርኤል የሰጡትን ትምህርት በቪዲዮ አንዲት ወዳጄ ልካልኝ ተመልክቻለሁ። ምናልባት ከባለንጀሮቻቸው ጋር ተመካክረው ከበታቾቻቸው ጋር ተከራክረውበት የነበረ ጉዳይ ከሆነ አስበኸው ከሆነ አትናገር፣ ተናግረከውም ከሆነ አትድገም ሊሏቸው ይገባ ነበር። አሁን ግን በሹክሹክታ ሳይሆን በሰገነት ላይ የተሰበከ የስህተት ትምህርት ነውና ጉዳዩ ከዚህ ያለፈ ይመስለኛል ከረፈደም ቢሆን ባየሁት መረጃ መሰረት ብዙ ሊቃውንት ሀሳብ ሰጥተውበታል ይህ ለብፁነታችን መልካም እንድን ነው ብዬ አምናለሁ ሐሳባቸውን የገለጹ ሊቃውንት ሊቃውንተ ቤተክርስቲያን በሊቅነታቸው የምታምንባቸው ሊቃውንት እንደመሆናቸው መጠን ምክሩን ይቀበሉታል ብዬ ስለማምን ነው ሀሳቡን ሳይነቁ በቶሎ በሰገነት ያጠፉትን የቤተክርስቲያንን ትምህርት በሰገነት ወጥተው ክርስቲያኒቱን ይቅርታ ሊጠይቋት ይገባል። አት አትደንግጡ ብለውናልና እንዳንደነግጥ ሊያደርጉን ይገባል። በሰገነት የሰጡትን ትምህርት በሰገነት ይቅርታ ይጠይቁበት በማለት ከሊቃውንቱ ጎራ የተሰማው ምላሽ በሊቀ ሊቃውንት ሊቃውንት ስምዐ ኮነ መልአክ ቀርቦ ነበር። ታዲያ ከትላንት በስቲያ በተጀመረው የዝክረ ኒቂያ ምራ ግብር ላይ የሊቃውንቱ ምክክርና እንዲሁም ንግግራቸው መልእክታቸው ድጋሜ ቀጥሎበታል። ሊቃውንቱ ለቅድስት ቤተ ክርስቲያን ችግርና ፈተና መፍትሄ ሊሆን ይችላል የሚሉትን ሀሳባቸውን እየሰነዘሩ ይገኛል። በዚህም የተነሳ ዝክረ ሊቃውንት ትልቅ ተስፋ እየተጣለበት ይገኛል። ብፁዕነታቸው ለሊቃውንቱ በእጅጉ በቅድስት ቤተ ክርስቲያን ላይ እየተፈጠረ ባለው ጉዳይ ዝምታችሁን ስበሩ፣ ዝም አትበሉ የሚል መልእክትን ያዘለ መልእክታቸውን አጽንዖት ሰጥተው አስተላልፈዋል። በስተመጨረሻም ብፁዕ ወቅዱስ አቡነ ማትያስ የቤተ ክርስቲያኒቱን ክብርና ሕልውና ለመጠበቅ ቅድሚያ የሚሰጠው ለሊቃውንቱ ነውና ያሉ ሲሆን ለሕልውናችን ቸላት በሉ ቸልተኝነት ሀገርን ያጠፋል በማለት ተናግረዋል። አስከትለውም በመጽሐፍቶቻችን ጥራት ጉዳይ አጽንኦት የሰጡት ቅዱስነታቸው መጽሐፍቶቻችን ጥራት ያስፈልጋቸዋል። በሊቃውንቱ ያልተመረመረ መጽሐፍት መኖር የለበትም። ከአሁን ቀደም የተጣመመ ካለም ማቅናት፣ ወደፊት መጠቀም ያስፈልጋል በማለት የተሰበሰቡት ሊቃውንት አቅጣጫ ማስያዝ ያለባቸው ነገር ካለ አቅጣጫ ማስያዝ ያስፈልጋል በማለት አባታዊ ቡራኪያቸውን በመስጠት ብፁዕ ወቅዱስ አቡነ ማቲያስ መልእክታቸውን አስተላልፈው ቃጭተዋል። ታዲያ ዝክረ ኒቂያ በዚያ አላበቃም። ሌሎች የቅድስት ቤተክርስቲያናችንና ከሰሞኑ የተፈጠሩ ክስተቶችንና ችግሮችን እየፈታ በጉዳዩ ላይም ምክክር እያደረገ እንደሚቀጥልበት እየተነገረ ይገኛል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። ሌሎች መረጃዎችንና ዝግጅቶችን ይዘንላችሁ እስከምንቀርብ ለናንተ ሰናይ ጊዜ ተመኘን።